ዛሬው መሰናዷችን የረመዳን ነው። ስለሚሰገደው የተራዊህ ሰላት የምናስቀኛቸው ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሻድ መልቲሚዲያ ፕሮዳክሽን። የተራዊህ ሰላት። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምን ሰነበታችሁ። በዛሬው መሰናዷችን በረመዳን ወር ስለሚሰገደው የተራዊህ ሰላት የምናስቀኛችሁ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። ተራዊህ በእስልምና እምነት ውስጥ በተለይም በአህለ ሱንና ወልጀማዓ ተከታዮች ዘንድ በረመዳን ወር ከይሻ ሰላት በኋላ የሚሰገድ ተጨማሪ የሌሊት ሰላት ነው። ተራዊህ የሚለው ቃል ተራዊሃ ከሚለው የአረበኛ ቃል የመጣ ሲሆን ትርጉሙም

አቡ ሁረይራ ረዲየላሁ አንሁ ያስተላለፉት የአላህ መልክተኛ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል። ረመዳንን በኢማንና አጅርን በመጠበቅ የሰገደ ሰው ያለፈውን ወንጀል ይማርለታል። ቡኻሪና ሙስሊም ዘግበዋል። ይህ ሀዲስ በተለይም በረመዳን ወር የሚሰገደን ሰላት ተራዊህ ትልቅነትን ያሳያል። የተራዊህ ሰላት አስፈላጊነትና ደረጃ ተራዊህ የረመዳን ወር ልዩ ከሆኑ የአምልኮ ተግባራት አንዱ ሲሆን ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ተራዊህ በጀማ በቡድን መስገድ ጀምሮ ነበር። ነገር ግን ሰዎች ግዴታ ነው ብለው እንዳይረዱት በመስጋት በኋላ ላይ በግላቸው እንዲሰግዱ አዘዙ። አይሻ ረዲያላሁ አንሃ እንዳስተላለፈችው የአላህ መልክተኛ ሰለላሁ አለይሂ ወሰለም በሌሊት ወደ መስጅድ መጥተው ሰገዱ። ሰዎችም ተከትሏቸው ሰገዱ። በሁለተኛው ሌሊት መጡና ሰገዱ። ሰዎችም በዛ ብለው ተከትሏቸው ሰገዱ። በሶስተኛውም ወይም በአራተኛውም ሌሊት አልመጡም። በጠዋትም የአላህ መልክተኛ ሰለላሁ አለይሂ ወሰለም እንዲህ አሉ ያደረጋችሁ ተነቻችሁ፣ ወደ እናንተ ከመምጣት የከለከለኝ በእናንተ ላይ ግዴታ እንዳይሆንባችሁ ይፈርቼ ነው። ይህ የረመዳን ወር ነው። ቡኻሪና ሙስሊም ዘግቦታል። ይህ ሀዲስ ነቢዩ ሰለላሁ አለይሂ ወሰለም ተረዊህን በጀማ መስገድ መጀመራቸውን፣ ነገር ግን ግዴታ እንዳይሆን በመስጋት እንደተዉት ያሳያል። በዑመር ብኑ ልከጣብ ረዲ ላሁ አንሁ ዘመን ሰዎች በተናጠል ሲሰግዱ ካዩ በኋላ በኢማሙ እንዲመሩ አደረጉ። ከዚያን ጊዜ ጀምሮ እስካሁን ድረስ በጀማ መሰገድ የተለመደ ሆኗል። አብዱራህማን እብኑ አብዱልቃሪ እንዳስተላለፉት ከዑመር ብኑ ልከጣብ ጋር በረመዳን ወር ወደ መስጊድ በያይት መጣሁ። ሰዎች ተለያይተው እየሰገዱ አየሁ። አንዱ ሰው ለብቻው እየሰገደ ነው፣ ሌላው ሰው ደግሞ እየሰገደና ጥቂት ሰዎች ይከተሉታል። ዑመርም ረዲ ላሁ አንሁ እንዲህ አለ እነዚህን በሙሉ አንድ ኢማም ቢያሰባስባቸው መልካም ይመስለኛል አለ። ከዚያም በአንድ ኢማም ላይ ለመሰብሰብ ወሰነና ኡበይ ኢብኑ ካዕብን ሾመ። ቡኻሪ ዘግቦታል። ይህ ሀዲስ ዑመር ረዲ ላሁ አንሁ የሰዎችን ስብስብ በአንድ ኢማም በመምራት ተራዊሂ በጀማ መስገድ እንደጀመሩት ያሳያል። እነዚህ ሐዲሶች ተራዊህን በእክላስና አጅርን በመጠበቅ መስገድ ትልቅ ምንዳ እንዳለው ያሳያሉ። እንዲሁም ተራዊህን በጀማ መስገድ እንደሚቻል ያስረዳሉ። ተራዊህን በአግባቡ የሰገደ ሰው አላህ ወንጀሉን እንደሚምርለት በሀዲሶች ተገልጿል። የተራዊህ ሰላት አሰጋገድ ተራዊህ ከኢሻ ሰላት በኋላ የሚሰገድ ሰላት ሲሆን ብዙውን ጊዜ ስምንት ወይም ሀያ ረኮዎችን በመስገድ በየሁለት ተረኮዎች በሰላም ተይወጣል። በተጨማሪም በየአራት ተረኮዎች መካከል አጭር ረፍት መውሰድና ዚክር ማድረግ ይቻላል። በተራዊህ ሰላት ቁርአንን መቅራት የተወደደ ተግባር ነው። ሐፊዞች በወሩ ውስጥ ሙሉውን ቁርአን ለሚጠረስ ይጥራሉ። የተራዊ ሰላት ፋይዳዎች የረመዳንን ወር በኢባዳ ለማሳለፍና የአላህን ወዴታ መረዝ ለማግኘት ትልቅ እድል ይሰጣል። በተራዊ ሰላት ላይ ቁርአን ማዳመጥ ልብን የሚያረጋጋ ሲሆን፣ በጀማ መስገድ ደግሞ የእርስ በእርስ ፍቅርና አንድነትን ያጠናክራል። በአጠቃላይ ተራዊህ በረመዳን ወር የሚሰከር ትልቅ የአምልኮ ተግባር ሲሆን ሙስሊሞች ይህንን እድል በአግባቡ በመጠቀም ከአላህ ጋር ያላቸውን ግንኙነት ማጠናከር አለባቸው። የዛሬው ፕሮግራማችን ይህንን ይመስላል። እንሻአላህ ከአዲሱ ብዙ ነገር ተምራችኋል። ቪዲዮን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። የሻድ መልቲሚዲያ ፕሮዳክሽን የሶሻል ሚዲያ ፔጃችንን በመከታተል ስራዎቻችንን ማግኘት ይችላሉ። ሻድ መልቲሚዲያ ፕሮዳክሽን የሁለ ጊዜ ምርጫ።